የእግዚአብሔር የአምላካችን ስም የሚጠሩ ሁሉ ምን ይላሉ ይድናሉ በላይ በሰማይ ምልክቶች ይሆናሉ ብዙ ምልክቶች እየታዩ ነው ወገኖች እንዳትዘነጋ የመጨረሻ ዘመን እንደደረሰ እንድታውቁ እፈልጋለሁ ስለዚህ ምን ይላል መሰላችሁ ጭምጮስ ላይ የመጨረሻ ዘመን ይላል ሰው ራስ ወዳጅ ይላል ሰው ርቅን የማይወድ ይላል ሰው ከሰው መኖር ይልቅ ለራሱ የምኖርበት ጊዜ ነው። ነው የተባለ ያ ጊዜ አሁን ደርሷል። እየተራበን እያዩ ገንዘብ እያላቸው የማይሰጡ ሰዎች አሉ። የእግዚአብሔር መንፈስ ቢኖር ብራቸውን፣ ወርቃቸውን ለድሆች የሚሰጡ ነበሩ። ግን ሀብታቸው ንብረታቸው የማያድናቸው ሰዎች አሉ። ድሃ ተርቧል፣ ሉት ተጨንቋል፣ የሌሉትም ተጨንቋል። ዓለም ባዶ ነች። ኢየሱስ ሊመጣ በደጅ ነው። ክብር ለእግዚአብሔር ይሁን። ሻሎም ሻሎም ቅዱሳን። አሁን በድጋሜ ወደ እናንተ መጥቻለሁ። እንደ እግዚአብሔር ያለው ማንም የለም። ስለዚህ እግዚአብሔር ሁል ጊዜ በታምራት እና ሕዝቡን የሚመራ አምላክ ነውና ያው አሁንም ይሄን ፕሮግራም የማስተላልፈው ያው ከትንሳኤ በኋላ ጌታ ኢየሱስ ወደ አባቱ ካደረገበት ከሞታን ከተነሳ ወደ አርባ ቀን ምናምን ነው። ስለዚህ ሐዋርያቶች በአንድነት መተዋያዎች ሰዎች እየጸለዩ እያለ የእግዚአብሔር ባለ በተባለው ቀን እንላል ና በደረሰ ጊዜ ነው ነው የሚለው ስለዚህ በአስር ቀን ውጤት ነው ና ስለዚህ ሐዋርያቶ ሀይል የተቀበሉበት ቀን ይሄ ማለት ምንድን ነው ና በትጋት በሰፈር የታወቁ ተለይቶ ና ተገለው የሚኖሩ ሰዎች ነበሩ። ድንገት ነው እንደ ሚነጥቅ አውሎ ነፋስ በኃይል መንፈስ ቅዱስ በያንዳንዳቸው ላይ አረፈ ይላል እና የእግዚአብሔርን ቃል አብረን እናነባለን። ይሄ ቻናል ላይ የምትመለከቱ በጌታ ፍቅር አሳስባለሁ። ይሄ አዲስ ከሆናችሁ ሳብስክራይብ ሼር በማድረግ እንድትተባበሩ በጌታ ፍቅር አሳስባለሁ። የእግዚአብሔር ቃል ስራ አለውና ወንጌልን አብረን እንስራ። ላለው እግዚአብሔር መልካም አምላክ ነው። እንደዚህ ይላል ሁለት ላይ ሐዋርያ ሥራ ምዕራፍ ሁለት ላይ በዓለ ሃምሳ በተባለው ቀንም በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብሮ ሳሉ ድንገት እንደምነጥቅ አውሎ ንፋስም ከሰማይ ድምፅ መጣ። ተቀምጡ የነበሩትን ሁሉ ሞላባቸው። እንደ እሳትም የተከፋፈለ ልሳን ታየባችሁ እያንዳንዳቸውም ላይም ተቀመጠባችሁ። በሁሉም መንፈስ ቅዱስ ተሞልቶ መንፈስ ቅዱስም ይነጋገሩ ዘንድም እንደ ተሰጣቸው በሌላ ልሳኖች ይነጋገሩ ጀመሩ። ከሰማይ በታችም ካሉ ሕዝብ ሁሉ በጸሎት ይተጉ አይሁድም በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰብስቦ እያንዳንዳቸው በገዛ ቋንቋችን ሲነጋገሩ ይሰማል ሲሉ ነበር። የሚሉትንም አጡት፣ ተገረሙ፣ ተደነቁ፣ እንዲም አሉ፣ እነሆ እነዚህ የሚነጋገሩትም ሁሉ የገላትያ ሰዎች አይደሉም። እኛስ ያንዳንዳችን እየተወለድበትን የገዛ ቋንቋችንን እንዴት እንሰማለን ሲሉ ተናገሩ ላል። ክብር ለጌታ ለኢየሱስ ነው። መንፈስ ቅዱስ ሲመጣ አለማስተዋል አይቻልም። የመንፈስ ቅዱስ የማስተዋል የጥበብ የኃይል መንፈስ ራስን የመግዛት መንፈስ ነው። ትንቢተ ኢሳያስ 11 ላይ እንደምናገረው ማለት ነው። ይህ ከኢሳይ ግን ብትር ይወጣል ከስሩም ቁጥቋጦ ያፈራል፣ ይላል። እሱ ምንድ ነው? የማስተዋል መንፈስ ነው። እግዚአብሔር መንፈስ ሰዎች የማይረዱበትን ሰዎች በጣም በካልኩሌሽን በጥበባቸው በቃ ከማስ ቀመር ያለፈውን ነገር ማድረግ የሚችል ነው ይሄ። ምን ማን ሲመጣ ነው? መንፈስ ቅዱስ ሲመጣ ሰዎች ምን አሉ? ተደነቁና ተገረሙ ይላል። ስለዚህ የሚመልሱትንም መልሳቱ ቁጥር 17 ላይ ምን ይላል መሰላ? በመጨረሻ ዘመን የሚለው ነገር እግዚአብሔርም ይላል ጴጥሮስ፣ እና ያን ጊዜ ጀምሮ ነው የአገልግሎቱ መጀመሪያ ነው ለሱ እና እግዚአብሔርም ይላል በመጨረሻ ቀን እንዲህ ይሆናል፣ ስጋ በለበሱ ሁሉ ላይም ከመንፈሴ አፈሳለሁ፣ ወንድና ሴት ልጆችም ትንቢት ይናገራሉ ጎበዛስትም ራእይ ያያሉ፣ ሽማግሌዎች ሁሉ ሕልምንም ያልማሉ። ደግሜ በዛችም ወራትም ወንድና በሴቶቼ ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትንም ይናገራሉ። ድንቅ በላይ በሰማይ ምልክቶችም በታች በምድር እሰጣቸዋለሁ። ደም እሳትም የጥስ ጭጋግ ይሆናል። ታላቅ የሆነው የተሰማው የጌታ ቀን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃ ወደ ደም ይለወጣል። የጌታን ስም የሚጠሩ ሁሉ ይድናል እውላል። የአምላካችን ስም ይባረክ። የመጨረሻ ዘመን የሚጥ ዘመን ነው። አሁን ምንድ ነው ራሺያ ከዩክሬን ጋር ሌላ እስራኤል ከጋዛ ጋር ከዛም አልፏል። አሁን በጣም የጦርና የጦርነት ዘመን ባለፈው ሆላንድ ላይ ምን አይነት ቤት በሙሉ እንዳለቀ ታውቃላችሁ። መሬት መንቀጥቀጥ በጣም አይዛብ ነገስታቶች ምን የሚሉበት ሸክ የሚያደርግ ሚጥ የሚሆኑበት እዚህ ጋር ግን ሲናገር የእግዚአብሔር የአምላካችን ስም የሚጠሩ ሁሉ ምን ይላሉ? ይድናሉ። በላይ በሰማይ ምልክቶች ይሆናሉ። ብዙ ምልክቶች እየታዩ ነው ወገኖች፣ እንዳትዘነጋ የመጨረሻ ዘመን እንደደረሰ እንድታውቁ ፈልጋሉ። ስለዚህ ምን ይላል መሰላችሁ፣ ጭምጮስ ላይ በመጨረሻ ዘመን ይላል፣ ሰው ራስ ወዳጅ ይላል፣ ሰው ርቅን የማይወድ ላል፣ ሰው ከሰው መኖር ይልቅ ለራሱ የሚኖርበት ጊዜ ነው ነው፣ የተባለ ያ ጊዜ አሁን ደርሷል። እየተራበን እያዩ ገንዘብ እያላቸው የማይሰጡት ሰዎች አሉ። የእግዚአብሔር መንፈስ ቢኖር ብራቸውን፣ ወርቃቸውን ለድሆች የሚሰጡ ነበሩ። ግን ሀብታቸው ንብረታቸው የማያዴናቸው ሰዎች አሉ። ደሃ ተርቧል። ያሉት ተጨንቋል፣ የሌሉትም ተጨንቋል። ዓለም ባዶ ነች። ኢየሱስ ልመጣ በደጅ ነው። ምን ለማድረግ ነው ጌታ ኢየሱስ የጌታ ስም የሚጠሩ ሁሉ ይድናሉ። እስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁን እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራት፣ በድንቆች ምልክቶች እግዚአብሔር ዘንድ ለእናንተ የተገለጠው ሰው ነበረ። እርሱ የእግዚአብሔር እርሱ። በእግዚአብሔር የተወሰነው ሐሳብ በቀድሞ እውቀቱ ተሰጥቶት በአመፀኛ እጅ ተቀስቧል ተገሎም በተማል። እግዚአብሔር ግን የሞትን ጣር አጠብቶ ያስነሳ ሞት ይዞ ዘንድም ያልቻለው ያልቻለው የዳዊት ስለ እርሱ እንዲህ አለው። ዳውት ስለ እርሱ እንዲህ ይላል፣ ጌታ ሁል ጊዜ በፊቴ አየዋለሁ። ሃሌሉያ! ሁል ጊዜ ጌታዬን በፊቴ ምን አደርጋለሁ አየዋለሁ። አልታወክም፣ በቀኜ ነውና፣ ስለዚህ ልቤ ደስ አለው። ሊሳኑም ሐሰት አደርጋለሁ፣ በሊሳኖችም ሐሰት አደርጋለሁ፣ ደግሜ ስጋዬ በተስፋ ታድራለች ይላል። ክብር ለጌታ ለኢየሱስ። በመጨረሻ ዘመን በሚያስጨንቅ ዘመን ወገኖቼ፣ እግዚአብሔር በዚህ ሰዓት ሞኝ ሰው ልብስ አስተካክሎ መልበስ የቻለ ሰው አይደለም። እንትን ማይችል ሰው አይደለም። ባዶ እግር የሚሄድ ሰው አይደለም ራቆት በመንገድ የሚሄድ ሰው አይደለም። ድሃ መናጢ ምንም የሌለው አይደለም። ምስኪን የተባለ የሱን ቶ የተባለ ሰው አይደለም። ጌታ ኢየሱስን ያላወቀ ሰው የእግዚአብሔር መንግስት ያልተረዳ ሰው እሱ ሰው ነው ድሃ። ዛሬ እናንተ ደህነታችን በገንዘብ በሰዎች ባለው ነገር ይለካል። የማይለካ የእግዚአብሔር እውቀት በእኔና በእናንተ ቤት አለ። እኛ የዳነው ከአንድ ሚሊዮን ዓመት በኋላ የምንጠፋበት አይደለም። ስለዚህ እግዚአብሔር አባባት ለእኔና ለእናንተ ሰጥቷል። ዳዊት ምክንያቱም የብሉ ኪዳን አገልጋይ ነው። የብሉ ኪዳን ዘመን ምንድን ነው? ነብይ ነው። ነገር ግን ነፍሴ በሱ ታድራለችል አልታወቅም። ንጉሥ ነው ደግሞ ብዙ ጠላቶች አሉ፣ ብዙ የሚያውክ ነገር አለ። እኔ ምን አደርጋለሁ አለ ዳውትም ስለ እርሱ እንዲህ ሲል እንዲህ ይላል፣ ጌታ ሁል ጊዜ በፊቴ አየዋለሁ፣ አልታወክም፣ በቀኜ ነውና፣ ስለዚህ ልቤ ደስ አለ፣ ሊሳንም ሐሴት አደርገዋለሁ፣ ደግሜ ሥጋዬ በተስፋ ታድራለች፣ ነፍሴ በሲኦል አትተዋትም ቅዱሳንም፣ መበስበስንም ያይ ዘንድ አልሰጠም፣ ይላል የህይወት መንገድም አሳወቀኝ፣ ከፊቱ ጋር ደስታን ተሞልታለች ይላል። ክብር ለጌታ ለኢየሱስ ይሁን። ከፊቱ ጋር ደስታ ጌታን ስትቀበሉ ስትመጡ ምንድን ነው ደስታችሁ? ምንድን ነው ክብራችሁ? ክብራችሁ የናዝሬቱ ኢየሱስ ይሁን። በቃ በዚህ ዓለም ላይ ምንም የሚሻል ነገር ነው ያለው! መንፈስ ቅዱስ ሲመጣ ግን ወደ እውነት ሁሉ ይመራችኋል። ዛሬ መንፈስ ቅዱስ ወደ ቤታችሁ ውስጥ ይግባ። የእግዚአብሔርን ግሪስ ያሳጣ የእግዚአብሔርን ተስፋ ያስጨለመ አጋንታዊ ስፕሪት፣ የዝሙት ስፕሪት፣ የመጠጥ ስፕሪት፣ የጋንጃ ስፕሪት በቃ የእግዚአብሔርን ቤት የሚያፈርስ የእግዚአብሔር ሰዎችን የሚያሰቃይ አውሬ መንፈስ የተወጋ ይሁን በጌታ በኢየሱስ ሰው። አው ዳዊት ግን የልቤ ሰው ያስባለው መመለሱ ነው። ዛሬ ግን ለአንድ ሰው መመለስ ይሁንለት። ይሄን ድምፅ እየሰማ ተመለስ። ወንድ ነው። አስተሳሰቤ ከእግዚአብሔር ጋር ነው። ከቃሉ ተቃራኒ ከሆነ እሱ የአጋንት ሀሳብ ነው። ጥላቻ የእግዚአብሔር ሐሳብ አይደለም። ቁጣ የእግዚአብሔር ሀሳብ አይደል። ንዴት የእግዚአብሔር ሀሳብ አይደለም። እልከኝነት የእግዚአብሔር ሀሳብ አይደለም። ብዙ ሰዎች እልካቸውን የሚያስፈጽሙት ራሳቸው አጋንንት በሚያደርጉ ነገር ነው። ስለዚህ እልከኝነት የአጋንንት ነው። ይቅርታ ግን ንሳ የእግዚአብሔር ሀሳብ ነው። ዛሬ ይህ ስጋ ማንነታችሁ የሚቀየርበት ጊዜ ቅርብ ስለሆነ ስለዚህ ራሳችሁን አዘጋጁ። ኢየሱስ ሊመጣ በደጅ ነው ኢየሱስ ሊመጣ በደጅ ነው ሀሌሉያ ኢየሱስ ይመጣል ክብር ለጌታ ለኢየሱስም ከፊቴ አያለሁ ከፊቴ ጋር ደስታን ተሞልታለችና ወንድሞች ሆይ ስለ አባቶቻቸው አለቃ ስለ ዳዊት እንደ ሞተ እንደ ተቀበረ ለእኛም በግልጽ እንደ እንድናገረው ዘንድ ፈቅዶናል። በመቃብሩ እስከ ዛሬ በእኛ ዘንድ አለ። በእኛ ዘንድ ነው። ነቢይ ስለ ሆነን ከወገቡ ፍሬ በዙፋኑ ያስቀምጦ ዘንድ እግዚአብሔር ማላ እንዳ ማለለት ስለ እውቀት ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱንም በሲኦል እንደ እንደማይቀርላት ስጋውንም መበስበስን እንዳላያ ተናግሯልላ። ይሄንንም ኢየሱስ ይሄንንም ኢየሱስ እግዚአብሔር አስነሳ። ስለዚህ ነገር እኛ ሁላችንም ምስክሮች ነን። ስለዚህ እኛ ሁላችንም ስለዚህ ምኖች ነን፣ ምስክሮች ነው፣ ሁላችንም ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስም የተስፋን ቃል ከአብ ተቀብለናል። ይህም እናንተ አሁን የምታዩት የምሰሙት የምሰሙትንም አፈሰሰ። ዳዊት ወደ ወደ ሰማይ አልወጣም። ነገር ግን እርሱ ጌታዬና ጌታዬ ጌታና ጌታዬ ጠላቶችን የእግሬ መርገጫ እስካደርግልን ድረስ በቀኙ ተቀመጠ አለ። እንግዲህ ይህንን እናንተ የሰቀላችሁት ኢየሱስ ማን የሰቀላ እናንተ ራሳችሁ የሰቀላችሁ። ሃሌሉያ! በጣም የሚገርም አሜዝንግ የሆነው ቃል ነው። ሃሌሉያ! ክብር ለጌታ ለኢየሱስ ሲሆን እግዚአብሔር ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቁ። ይህንን በሰሙ ጊዜ ልባቸው ተነካ፣ ጴጥሮስም ና ሌሎችም ሐዋርያት ወንድሞች ሆይ ምን እናደርጋላቸው አላቸው። ጴጥሮስም ንስሐ ግቡ ኃጢአታችሁንም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ። የተስፋ ቃልም ለእናንተ ለልጆቻችሁ፣ ጌታ አምላካችሁ እርሱ ለሚጠሩት፣ በሩቅ ላሉት ሁሉ ነውና አላቸው። ብዙዎችም ሌላ ቃልም ምስክርና ከዚህ ጠማማ ትውልድ ዳኑ ብሎ መሰከራቸው። ቃሉንም የተቀበሉት የተጠመቁትም በዛ ቀንም ሶስት ሺህ የሚያህል ነፍሳትም ተጨመሩ ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ! ክብር ለጌታ ለኢየሱስ ይሁን። ሐዋርያት የተመሰከረ በነቢያቶች የተመሰከረ የድንግል ማርያም ልጅ በመንፈስ የተወለደ በመንፈስ ከሰማይ ሰማያት ላይ የወጣ መልአኩ ገብርኤል ትጸኝሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትየዋለሽ። እሱ የብዙዎችን ኃጢአት ብዙዎችን ከኃጢአት ወደ እግዚአብሔር መንግሥት ያመጣል የተባለው የእግዚአብሔር ልጅ የሆነው ኢየሱስ ከዘላለምና ከሞት ያድናል። ስለዚህ እዚህ ቦታ ላይ ምን እናገራለሁ እናንተ የተቀበላችሁት የተቀበላችሁት ዝም ብሎ ባዶ አይደለም ኢየሱስን ስትቀበሉ ባዶነት የምሰማችሁ የፋይናንስ ችግር ውስጥ ያላችሁ የህመም ችግር ውስጥ ያላችሁ መንፈስ ቅዱስን ተቀብላችሁ ያ መንፈስ ቅዱስ ምንድን ነው አማላጃችን ነው ኢየሱስ አማላጃችን ነው ሮሜ ስምንት ሰላሳ አራት ምን ይላል መላእክቶች አያማልዱም የቀድሞ ነቢያቶች አያማልዱም ምክንያቱም በእግዚአብሔር ቀኝ ያለው ኢየሱስ ስለ ኃጢአታችን ስለ በደላችን ይማልዳል። ስለዚህ ዕብራውያንም ሰባት ላይ ይላል በሰውና በማን በእግዚአብሔር መካከል አንዱ መካከለኛ እሱ ስለ ሁሉ ይማልዳል ይላል። ስለዚህ ስለ ኃጢአታችሁ ስለ በደላችሁ ኢየሱስ ዝም አይልም። ዛሬ ኃጢአታችሁ ተሰርዮአል በጌታ በኢየሱስ ማንኛውም የሚከሳችሁ ነገር ከዚህ ቃል በኋላ ተሸይሯል። ስለዚህ መንፈስ ቅዱስ ሲመጣ ያልተደፈረው ቅጥር ይደፈራል፣ ብርሃን ይወለዳል፣ ተስፋ ይወለዳል፣ እንደገና ስብከት ይወለዳል፣ እንደገና ዝማሬ ይወለዳል፣ እንደገና ቅኔ ይወለዳል። እንደገና ቤተ ክርስቲያን ታብባለች። እንደገና ወጣቶች በቅባት ይሞላሉ፣ በልሳኖች ይሞላሉ። መንፈስ ቅዱስ ከሌለ ምን ማለት ነው? ባዶ ማገዶ ደረቅ ማገዶ መንደድ የማይችል ደረቅን መንፈስ ቅዱስ ለአቤት ቤተ ክርስቲያን ሁሉ ተብሎ እንደ ተጻፈ በጌታ በኢየሱስ ስም። ያን ጊዜ ከ2000 ዓመት በፊት የፈሰሱ የክርስቶስ ደም ዛሬም ከኃጢአት ሁሉ ያነጻል። ስለዚህ ጊዜ ተፈጽሟል፣ ዘመኑ ተፈጽሟል። ሰው ዓለምን ቢያተርፎ ነፍሱን ቢያጎድሎ ምን ምኒስ ይረባዋል፣ ምኒስ ይጠቅመዋል። ስለዚህ አለ ኢየሱስ ሁሉ ዓለም ባዶ ናት። ስለዚህ በጌታ በኢየሱስ ስም ነገራችሁን፣ ሀሳባችሁን ከናዝሬቱ ከኢየሱስ ጋር አደርጉ። ምርኮ እንደገና ተመለሰ። እግዚአብሔር ፊቱን ወደ እናንተ አበራ፣ በኢየሱስ ስም የፊቱ ጸዳል በእናንተ ላይ በራ፣ በኢየሱስ ስም የሚያስጨንቃችሁ የሚያጣብባችሁ የጨለማ ጉልበት ሁሉ ተወጋ። እግዚአብሔር አምላክ በጌታ በኢየሱስ ስም ፊቱን ያብራላችሁ። በጌታ በኢየሱስ የልጅነት ስልጣናችሁን ተቀበሉ። ጴጥሮስን አንተ አንተ ጴጥሮስን በዚህ አለት ላይ ቤተ ክርስቲያን ይመሰርታለሁ፣ የገሃነም ደጆችም አይቋቀሙትም፣ የመንግሥተ ሰማያትን ቁልፍ በእጅ ሰጥቻለሁ እንደ ተባለ ቃል በናዝሬቱ በኢየሱስም፣ አንቺ ይህን ቃል እየሰማች በመንፈስ ቅዱስ እንድትነኪ ጸልያለሁ። በመንፈስ ቅዱስ እንድትነካ ጸልያለሁ። ለወንድሞች ለእናቶች፣ ይሄ ቃል ፓውስ እንዲሆን ጸልያለሁ። ኢን ዘ ኔም ኦፍ ጂሰስ ላውጥ እንዲሆን ጸልያለሁ። ጠላት የእናንተን ድንበር ገብቶ በእናንተ ቤት በእናንተ አልጋ ያስቀመጠው ማንኛውም እርግማን ይሻር በጌታ በኢየሱስም አንድ አዋጅ ብቻ አውጃለሁ። በእናንተ ድንበር ላይ የተጠጋ ማንኛውም የጠላት ኃይል ከመንፈስ ቅዱስ ኃይል የተነሳ መማረክ ይሁን ምርኮ ይሁን። በእናንተ ላይ የተወራ ወሬ ሁሉ ውሸት ይሁን። ከኃይል ወደ ኃይል፣ ከክብር ወደ ክብር፣ ከመገለጥ ወደ መገለጥ መሻገር ይሁንላችሁ በጌታ በኢየሱስም። ቀጣይ ዘመናችሁ ህይወታችሁ የተባረከ ይሁን በጌታ በኢየሱስም። እኔ ነቢይ መልካሙ ነኝ በጌታ በኢየሱስም፣ ከወንጌል ፍሬ ዓለም አቀፍ ቤተ ክርስቲያን ባለራእይ ነው መስራች ከአዲስ አበባ። ይሄንን ቻናል የምትመለከቱ ሁሉ ለሌሎች ሼር አድርጉ ሰብስክራይብ አድርጉ፣ በጌታ ፍቅር ለምናችኋለሁ። ዘመናችሁ ሁሉ ይባረክ፣ ህይወታችሁ ይባረክ። እግዚአብሔር አምላክ በቅባት ይባርካችሁ፣ በኑሮ ይባርካችሁ። ህይወታችሁ ሁሉ ለዘላለም ይባረክ። ሻሎም በኢየሱስ ስም።